እስካሁን በሆስፒታሉ የተረጋገጠው የ22 ሰዎች ህይወት ማለፉ ነው። የአረርቲ ከተማ ሰላምና ፀጥታ መምሪያ እንዳስታወቀው በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን አመታዊ የቅድስት ድንግል ማርያም ክብረ በዓል ላይ እየተሰራ ያለውን ቤተ ክርስቲያን እየጎበኙ ባሉ ሰዓት ለፊኒሺንግ ስራ የተረበረበው እንጨት ተደርምሶ ነው በርካታ ምዕመናት ላይ የሞትና የአካል ጉዳት የደረሰው። ከሆስፒታሉ በተረጋገጠው እስካሁን የ22 ሰዎች ህይወት ማለፉን፣ በተጨማሪም 55 ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱን አስታውቋል። አሁንም የሚደርሱን አዳዲስ መረጃዎችን ወደ እናንተ እናደርሳለን። ኮሜንት ላይ አስተያየታችሁን አስቀምጡልን። ፎሎ ማድረጋችሁን አትርሱ። እስካሁን የሰባት ሰዎች ህይወት ማለፉ ተነግሯል። በምንጃር አረርቲ ማርያም ቤተ ክርስቲያን በደረሰው አደጋ እስካሁን የሰባት ሰዎች ህይወት ሲያልፍ በርካቶች ላይ ከባድና ቀላል ጉዳት ማጋጠሙ ተገልጿል። አረርቲ ማርያም የተረበረበ እንጨት ተደርምሶ ነው የሰባት ሰዎች እስካሁን ድረስ ህይወታቸው ያለፈው። ከሁለት መቶ በላይ ሰዎች ከባድና ቀላል ጉዳት እንዳጋጠማቸውም የወረዳው ፖሊስ መምሪያ ገልጿል። የወረዳው ፖሊስ መምሪያ ኃላፊ ኢንስፔክተር አህመድ ገበየው እንደተናገሩት በቤተ ክርስቲያኑ የሚከበረውን ዓመታዊ የቅድስት ድንግል ማርያም በዓል ንግስን አስመልክቶ እየተሰራ ያለው ቤተ ክርስቲያን እየተጎበኘ ባለበት ሰዓት ነው የተረበረበው እንጨት የመደርመስ አደጋ አጋጥሞት ከባድ ጉዳት ያደረሰው። ተጎጂዎቹን አደጋ ከደረሰበት አካባቢ የማንሳት ሥራ አሁንም እየተሠራ መሆኑን ያነሱ ሲሆን በመንግሥት በግልና በመከላከያ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑንም ተናግረዋል። በምንጃር ሸንኮራ እርብራብ እንጨት ተደርምሶ የሞትና የአካል ጉዳት ደርሷል። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ማርያም የተረበረበ እንጨት ተደርምሶ እስካሁን በውል ያልታወቁ ሰዎች ህይወታቸው ማለፉን የወረዳው ኮሚኒኬሽን ገልጿል። ቤተ ክርስቲያኗ ዓመታዊውን የቅድስት ድንግል ማርያም የንግስ በዓል አስመልክቶ ከምታካሄደው የንግስ ክብረ በዓል ጎን ለጎን እየተሰራ ያለው የቤተ ክርስቲያኗ ግንባታ እየተጎበኘ ባለበት ሰዓት ነው። ባለፈበት ሰዓት ለፊኒሽንግ የተረበረበው እንጨት የመደርመስ አደጋ አጋጥሞታል። በዚህም በሰዎች ላይ የሞትና የአደጋ ጉዳት መድረሱን የወረዳው ኮሚኒኬሽን ቢሮ ኃላፊ አቶ ኑርላህም ከድር አስታውቀዋል። በጉዳቱ እስካሁን ቁጥራቸው በውል ያልታወቁ በርከት ያሉ ሰዎች ሕይወታቸውን እንዳለፈ ነው የገለጹት። ርብራቡ የተጫናቸውን ተጎጂዎች የማውጣት ሥራው ተጠናክሮ መቀጠሉን የተነገረው